በዚህ ምድር ላይ ድንቅ የሆነ ፍቅርን የምናየው በወላጆች ነው። ዘፍጥረት ምዕራፍ አንድ ላይ እግዚአብሔር ሰውን በመልኩና በምሳሌው አድርጎ ፈጠረው። እግዚአብሔር ሰውን በመልኩና በምሳሌው አድርጎ ሲፈጥረው ወንድና ሴት አድርጎ ፈጠራቸው ይላል። ስለዚህ እግዚአብሔር በመልኩ ሲፈጥር ምንና ምን አድርጎ ነው የፈጠራቸው? ወንድና ሴት አድርጎ ነው የፈጠራቸው። እግዚአብሔር ማንን ይመስላል? ከዚያ ክፍል ተነሳ ስንጠይቅ ወንድ ነው የሚመስለው ሴትን ነው የሚመስለው? በፍጹም አይደለም። እና ምንድነው የሚመስለው? ወንድና ሴት። አንዳንድ ጊዜ ሰዎች እዚህ ጋር ያለው እውነት፣ እዚህ ጋር ያለው ሚስጥር፣ እዚህ ጋር ያለው ትምህርት ረገጥ አድርገው ስለማያነቡት እና ስለማይረዱት ምንድን ነው እግዚአብሔር የሚመስለው ሲባሉ ሰውን፣ ወንድንም አይደለም ሰውን ነው የሚመስለው እኮ። ግን እግዚአብሔር ሰውን በመልኩ በምሳሌው ሲፈጥር ወንድና ሴት አድርጎ ነው የፈጠረው። ስለዚህ መልኩ በወንድና ሴት ውስጥ ተከፋፍሎ ነው ያለው። ወንድና ሴት አንድ ላይ ሲሆኑ የእግዚአብሔርን ሙሉ መልክ ይገልጣሉ። እንዴት አድርገው በወላጅነት ነው። በወላጅነት ወንድና ሴት አንድ ላይ ሲሆኑ እህትና ወንድም ማለት አይደለም፣ አክስትና አጎት ማለት አይደለም፣ አዳምና ሔዋን መሆን ማለት ነው። ይሄም ባልና ሚስት፣ ያኔ ልጅ ይወልዳሉ። ልጅ ሲወልዱ ወደር የሌለውን ፍቅር ለልጆቻቸው መስጠት ይጀምራሉ።